ባለ ራዕይ ናችሁ። ህልማችሁን ማሳካት የምትፈልጉት ነገር አለ። የሆነ ቦታ ደርሳችሁ ህልማችሁን አቺብ አድርጋችሁ ከናንተም ባለፈ ሰዎችን መርዳት ማገዝ የምትፈልጉ ከሆነ አሁን የምነግራችሁ እነኚህ ሶስት ነጥቦችን በህይወታችሁ ካደረጋችሁ በእርግጠኝነት ህልማችሁን እንድታሳኩ የሚረዱና የሚያግዙ ወሳኝ የጀርባ አጥንት የሚባሉ ለስኬት ሀሳቦች ናቸው። አንደኛ ነገር በህይወታችሁ፣ በየትኛውም ህይወት ስችሽን ሊሆን ይችላል። በህይወታችሁ ላይ የሚያላግጣችሁ ሰዎችን ከህይወታችሁ ማውጣት አለባችሁ። ዮሴፍን ካያችሁ መጽሐፍ ቅዱስ ውስጥ ዮሴፍ ህልሙን ካየ በኋላ ወንድሞቹ ተቀየሩ። የተቀየሩበት ትልቁ ምክንያት ህልሙን ካየ ህልሙን ካወራላቸው በኋላ ነበረ። አንዳንድ ሰዎች በህይወታችሁ እናንተ ከነሱ ጋር ተመሳሳይ ህይወት ውስጥ እያላችሁ እናንተን አይጥሉም፣ ምንም አይነት ነገር እናንተ ላይ ኔገቲቭ ነገር አያደርጉም። ነገር ግን ህልማችሁን መጀመር ስትጀምሩ፣ ህልማችሁን ለማሳካት የሆነ ተግባር ስትጀምሩ፣ ያለ ምክንያት እናንተን በመጥላት ከህይወታችሁ እናንተን ለማ ለማውጣት ከስኬታቸው ከመስመራቸው እናንተን ለማውጣት የማይጠቀሙት ጉልበት የለም። ከዚህም የተነሳ ህልማችሁን እንዳታሳኩ የምታደርጉት እያንዳንዱ ነገር በእናንተ ላይ ማፈዝና ቀልድ ማድረግ ይጀምራሉ። አንተ ይሄን አታሳካም ይሄን አንተ አይሆንም የመሳሰሉትን ነገር እንዲሁም ደግሞ በምታደርጉት ነገር ላይ ማጣጣልና መሳቅ መሳለቅ ይጀምራሉ ስለዚህ ህልማችሁን ለማሳካት ስትፈልጉ አንደኛ ከናንተ ጋር ተመሳሳይ የሆነ ሞቲቭ የሌለ ሰው ከናንተ ጋር ተመሳሳይ የሆነ ህልሙ ለመገንባት የሚጥር ያልሆነን ሰው ከህይወታችሁ መቁረጥና ማውጣት አለባችሁ። ያ ሰው ምናልባት የቅርብም ሰው ሊሆን ይችላል፣ የሩቅም ሰው ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ማንም ሊሆን ይችላል። በደንብ አስተውሉ። የእናንተ ጋር ሲመጡ ግን የእናንተ ወዳጆች የእናንተ ደጋፊዎች መስሎ ሊቀርቧችሁ ሊያበረታታችሁ የሚሰጡ ሊመስሉ ይችላሉ። እነኝን ሰዎችን ከለያችሁ በኋላ ካወቃችሁ በኋላ ከህይወታችሁ ቆርጣችሁ ማውጣት አለባችሁ። እናንተን የማይደግፉ ህልማችሁን የማይደግፉ እናንተ በምትሰሩት ሀሳብ ላይ የሚያላግጡና የሚቀልዱ ሰዎች ይልቅ እንዳትሰሩ እንቅፋት የሚሆኑ ሰዎችን ከመንገዳችሁ ከህይወታችሁ ማውጣቱን መርሳት የለባቸውም። ይሄ በጣም የሚጠቅም ሀሳብ ነው። ትላልቅ የተሳካላቸው ሰዎች የሆነ ነገር እልፍ ካላሉ የሚያገኙት በረከት የለም። የሆነ መተው ያለባቸው ነገር ይተዋሉ። መተው ያለባቸው ብዙ ነገር ነው። ምናልባት በህይወታቸው ሪሌሽንሽፕ ውስጥ ሊሆን ይችላል፣ ጓደኝነት ውስጥ ሊሆን ይችላል፣ ቤተሰብ ውስጥ ሊሆን ይችላል፣ በአካባቢያችሁም ሊሆን ይችላል። በእምነታችሁም በቤተ እምነትም ውስጥ የሃይማኖትን ካባ ለብሶ እናንተን የሚያደናቅፉ ሰዎች ሊሆኑ ይችላሉ እነኝህ ሰዎች ግን በምክንያትም ሆነ ያለ ምክንያት ህልማችሁን እንዳታሳኩ በትናንሽ ወሬዎች እናንተን የሚያዳክሙ፣ ከህልማችሁ ጋር እንዳትገናኙ የምትሰሩትን ስራ የምታደርጉትን የናንተን ትናንሽ ስኬቶችን የሚያጣጥሉ ሰዎች ባጠገባችሁ ካለ እመኑኝ፣ በዚህ በ2018 ማሳካት የምትፈልጉት ነገር ካለ እነኚህ ሰዎችን ከህይወታችሁ ኬት አድርጋችሁ ማውጣት አለባችሁ። ከህልማችሁ ጋር እናንተን ረጅምን ጉዞ ማዝለቅ የማይችሉ ሰዎች፣ የእናንተን ትናንሽ ስኬቶችን የሆነ የሚያጣጥሉ ሰዎች፣ የሚንቁ ሰዎች፣ ከስኬታችሁ ጋር ረስተኛ መሆን የማይችሉ ሰዎች፣ ለስኬታችሁ ግብዓትና ጉልበት መሆን የማይችሉ ይልቅ ግን እንቅፋት እያስቀመጡ የእናንተን ወሬ የሚያወሩ ሰዎችን ከህይወታችሁ ቁረጡ። እነኝህ ሰዎች ለህልመኛ ሰዎች የሚሆኑ አይደሉም፣ ይልቅ ለተራና መደበኛ ህይወት ለሚኖሩ ሰዎች የሚሆኑ ሰዎች ናቸው። ሁለተኛው ነጥብ ኮንፎርት ዞን የሚባለው ነገር ህይወታችሁ ላይ ማጥፋት አለባችሁ። ብዙ ሰዎች እንዳይሳካላቸውና ና ወይ ከተሳካላቸው የሆነች ስቴጅ አለች፣ ከዛ ተነስቶ ወደ ከፍታ እንዳሄዱ የሚያደርጋቸው ነገር ኮንፎርት ዞን ውስጥ ይታጠራሉ። በደረሱበት ምቾት ቀጠና ይታጠራሉ። ምን ማለት ነው? የሆነ ነገር አሳክቶ ሊሆኑ ይችላሉ። ህይወታቸው ላይ የሆነ ነገር አቺብ አድርገው ሊሆኑ ይችላሉ። ያ ስኬት የመጨረሻቸው ይሆናል። በዛ ስኬት እርካታን በማግኘት ቀጣ ያለውን የህልማቸውን ጉዞ ሳይ ሳይጓዙ ዛጋ ይቀራሉ። ስለዚህ በህይወታቸው ብዙ ሰዎችን እንዳይሳኩ ትላልቅ ቦታ እንዳይደርሱ ያደረጋቸው ነገር ምንድነው ነው በትናንሽ ስኬቶች ረክቶ ትናንሽ ስኬቶችን አቼው አድርገው ሴሌብሬት ካደረገው በኋላ ለቀጣይ ህይወታቸው የሚያደርገውን ስንቅና ጉዞ ማድረግ ስላልቻሉ ነው። ከደረስክበት ከፍ ያለ ቦታ እንዳትደርስ መንገድን ያገደ ነገር ቢኖር ምናልባት ኮምፎርት ዞን የምቾት ቀጠና ሊሆን ይችላል። የምቾት ቀጠና የደረስክበትን ስኬት በቃ ይበቃኛል ብለ በዛው ተስማምተ ዛጋ ህይወትን ማቆም ስትጀምር ነው። በዛ ረክተ በቃ ይበቃኛል፣ ከዚህ በኋላ ምንም አይነት ተግባር በህይወቴ አልጀምርም ብለ የምታደርገው እርምጃ የምቾት ቀጠና ይባላል። የምቾት ቀጠናን ሳታልፍ በህይወት አዲስ ነገሮችን መማር ትችላለ። የፊር ዞንን ማለፍ ትችላለ። ስለዚህ በህይወታችሁ በየትኛውም የህይወት አጋጣሚ ልትሆኑ ትችላላችሁ። አስቀድማችሁ ቼክ ማድረግ ያለባችሁ በኮንፎርት ዘን ውስጥ እንዳልታጠራችሁ እንዳልታሰራችሁ ራሳችሁን መገምገም አለባችሁ። በምቾት ቀጠና ውስጥ እንዳልታጠራችሁ ያላችሁበት ቦታ ተመችቷችሁ እዛ ጋር በቃ ከዛ ለማድረግ ለመለወጥ ከፍ የተሻለ ቦታ ለመድረስ ምንም አይነት ትኩረት ሳታደርጉ ስትቀሩ በእርግጠኝነት በምቾት ቀጠና ውስጥ ታጥራችኋል። ስለዚህ አስቀድማችሁ መበጠስ ያለባችሁት ይህ ምቾት ቀጠና የሚባለው። ምቾት ቀጠና ምንም ነገር አይፈልግም፣ ከሰዎች ትችት አይፈልግም፣ አዳዲስ እንቅስቃሴዎችን አይፈልግም። በሁሉም ሰው መወደርን ይፈልጋል። በሁሉም ሰው ተቀባይነትን ማግኘት ይፈልጋል። በቃ ብሎ ሁሉንም ነገር አቁሞ በህይወቱ ዝም ብሎ መኖርን ይፈልጋል። በደረሰበት ስኬትና በደረሰበት ባሳካው የሆነች ተግባር ህይወቱ ላይ ረክቶ በዛው ህይወቱን ማቆም ይፈልጋል። በእንዲህ አይነት ህይወት ካላችሁ የተሻለ ትልቅ ቦታ፣ ትልቅ ህልም በህይወታችሁ ማሳካት አትችሉም። ባለ ራዕይ ከሆናችሁ ህልማችሁን የተሻለ ማሳካት የምትፈልጉ ከሆነ የምቾት ቀጠና የሚባለው ነገር ከህይወታችሁ መስበር አለባችሁ፣ መበጠስ አለባችሁ። ሁሉም ስኬት ያለው ከምቾት ቀጠና ጀርባ ነው ያለው። ሁሉም ስኬት ያለው ያን ያለችሁት ቀጠና ስትሰብሩ ስትወጡ ከዛ ስታመልጡና አዲሱን ህይወት ስትገነቡ እዛ ውስጥ ነው የእናንተን ህልም መገንባት የምትችሉት። ሶስተኛው ወሳኙ ነጥብ ባለራእይ ከሆናችሁ ምንም ነገር ማንንም ሰው በህይወታችሁ መፍራት የለባችሁ። ውድቀትን መፍራት የለባችሁ። ስኬትን መፍራት የለባችሁ። አዳዲስ ነገር ለመጀመር መፍራት የለባችሁ። በሰዎች መወደድን፣ መከበርን፣ መተቸትንም ለ መቀበልን በህይወታችሁ መፍራት የለባችሁ። ፍርሃት የሚባለው ነገር ህልማችሁን እንዳትገነቡ ከህልማችሁ ጋር ግንኙነት እንዳታድርጉ የሚያግር ትልቁ ጠላት ነው። በነገራችን ላይ ብዙ ሰው የወደቀበትና ያልተሳካበት ምክንያት ትልቁ ነገር ፍርሃት ነው። ይህን ብጀምር ሰዎች ያወሩኛል፣ ይህን ባድርግ የሆነ ሰዎች እንደዚህ ብሎ ያወሩኛል፣ ከሰው ተቀባይነትን አጣለው፣ ሰዎች ይጠሉኛል በማለት ብዙ ሰው ይፈራል። አንዳንዱ ደግሞ ውድቀትን ይፈራል። አታቅ መባልን ይፈራል አትችልም መባልን ይፈራል። ስለዚህ በህይወታችሁ ማንንም ሰው በደንብ ስሙ፣ ማንንም ሰው ምንንም ነገር የትኛውንም ነገር በህይወታችሁ ፍርሃት የሚባል ነገር ሊኖራችሁ አያስፈልግም። ከፍርሃት ጀርባ ነው ስኬት ያለው። ከምትፈሩት ነገር ጀርባ ነው ስኬት ያለው። ውድቀትን መፍራት የለባችሁም። ስኬትን መፍራት የለባቸውም። በሰዎች መተቸትን፣ መጠላትን መፍራት የለባቸው። ስማችሁ ሊጠፋ ይችላል። እናንተ ያላላችሁት ሊባል ይችላል። ያለ ምክንያት በሰዎች ልትጠሉት ትችላላችሁ። በሰዎች ተቀባይነት ልታጡ ትችላላችሁ። ይሄን ብቻ አይደለም፣ ሰዎች ተደራጅተው የእናንተን ስም ሊያጠፉ ይችላሉ፣ በውሸት ማለት ነው። ግን መፍራት ስትጀምሩ የምታደርጉትን ነገር እርምጃ ሳታደርጉ ከህይወቱ ስትወጡ፣ ስኬታችሁንም የዛን ጊዜ ታጣላችሁ። ህልማችሁንም የዛን ጊዜ መገንባት አትችሉም። ስለዚህ ፍርሃት የሚባለው ነገር ከህይወታችሁ ፈጽማችሁ ማስወገድ አለባችሁ። ፍራትን ስታልፍ ከፍራት ባሻገር ፍራትን ስትወጣ የመማር፣ የማድረግ፣ የማሸነፍ ክፍል ውስጥ ትገባለ። ስለዚህ አስቀድማችሁ ኮንፎርት ዞኑን ውጡ፣ ከዛም የፍራት ዞኑን ውጡ፣ ከዛም ደግሞ የመማር፣ የማከናወን፣ የማሳካት ክላስ ውስጥ ትገባላችሁ። ይሄን በህይወታችሁ በፍጹም መርሳት የለባችሁ። ከፈጣሪ በቀር ማንንም ሰው በህይወታችሁ አትፍሩ። ከፈጣሪ በቀርናት ከትክክለኛ ከሆነ ነገር ውጪ እናንተ ራሳችሁ ካመናችሁ ምንም ነገር ማድረግን አትፍሩ። ምንም ነገር ማውራትን አትፍሩ። ህልማችሁን የሚያሳካ ከሆነ ሰዎች ስለሚሉ ነገር፣ ሰዎች ስለሚያወሩ ነገር መፍራት የለባችሁ በሁሉም ሰው በዚህ ዓለም የተወደደ አንዳች ሰው የለም። ጠላት የሌለው በዚህ ምድር አንድም ሰው የለም። የሚቀናበት ውርቀቱን የሚመኝለት ሰው የሌለው ንጹህ የሆነ አንድም ሰው የለም። ስለዚህ በሰዎች መተቸት፣ በሰዎች መጠላት ሀሳባችሁን ሰዎች አክሰፍት ማያደርጉት እናንተ ብቻ ሳይሆን በቢሊዮንስ በሚሊዮንስ የሚቆጠር የሰው ልጅ ሁሉ የማይታወቅ የሚታወቅ ጠላት አለው። ስለዚህ መፍራት የሚባል ነገር እንዳትፈሩ። ፍርሃት የእናንተ የስኬታችሁ ትልቁ ጠላት ቢኖር ፍርሃት ነው። ፍርሃታችሁን ስበሩ፣ ከፍርሃት ውጡ፣ ህልማችሁን ማሳካት ትችላላችሁ። ስለዚህ ዛሬ የነገርኳችሁን ሶስቱ ነገሮችን በደንብ አድምጡ። ህልመኛ ከሆናችሁ ህልማችሁን ማሳካት የምትፈልጉ ከሆነ እነኝህ የነገርኳችሁን ሶስቱ ነጥቦች ከህይወታችሁ የማይጠቅማችሁን ሰዎችን አስወግዱ። ሁሉንም ሰው ተሸከማችሁ ረጅም ጉዞ መጓዝ አትችሉ። ብዙ የተሸከመች አህያ ብዙ ቦታ መጓዝ አይቻልም። ብዙ የተሸከመ ሰው ብዙ ቦታ መጓዝ አይችልም። መሸከም ያለባችሁ መያዝ ያለባችሁ ከናንተ ሀሳብና ራዕይ ጋር የሚሄዱን ሰዎችን ብቻ ነው። ሁለተኛ ከናንተ ህይወት ኮምፎርት ዞን የምትወጥ ቀጠናን በጥሳችሁ መውጣት መቻል አለባችሁ። በደረሳችሁት ስኬት ባሳካችሁት ስኬት ረክታችሁ እዛ ጋር እግራችሁን ሳታንቀሳቅሱ መቆም የለባችሁ። ሶስተኛው ነገር ደግሞ ከፈጣሪ በቀር ምንንም አይነት ተግባር ስራ፣ ሰውን፣ የትኛውንም ነገር መፍራት የለባችሁም። ህልማችሁ ያለው ከእናንተ ፍርሃት ጀርባ ነው። ፍርሃታችሁን ስታስወግዱና ፍርሃታችሁን ስታልፉ፣ ጀግና ስትሆኑ፣ ሁሉንም ነገር ታሸንፋላችሁ፣ ሁሉንም ነገር ታደርጋላችሁ። ከተመቻችሁ ማርክ ሶሉሽንን ሰብስክራይብ አድርጉ፣ ቤተሰብ ይሁኑ። ለብዙ ኢትዮጵያውያን እንዲደርስ ይህን ነገር ሼር በማድረግ ተተባበሩ። እግዚአብሔር አምላክ አገራችንን ኢትዮጵያን